በመጀመሪያ የአንድ ሺህ አራት መቶ አርባ ስድስተኛው የዒድ አልፍጥር ሙባረክ በዓል በሰላም በደስታ በሚያኮራ ያንን በዓል ሁላችንም አገር ውስጥ ያላችሁ የነበሩም እኛ አገር ውስጥ የነበርንም

ፍጻሜ ደርሶ ሁሉም በሰላም ወደ ቤቱ በመግባቱ በዚህ አሰራር ላይ የእናንተ ሚና ከፍተኛ በመሆኑ የሚያኮራ በመሆኑ በጣም የሚያስደስት በመሆኑ እንኳን ደስ አለኝ እንኳን ደስ አላችሁ ለማለት እወዳለሁኝ የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት የአዲስ አበባ ወጣቶችን ወጣት ሊግ ሲያቋቁም ሲያደራጅ፣ አዲስ አበባ ሀገራችን፣ ከተማችን፣ የኢትዮጵያ ከተማ ዋና ከተማ በመሆኑ ባሻገር አዲስ አበባ እንደሚታውቁት፣ ሁላችን እንደምናውቅ የተለያዩ የፖለቲካ የኤምባሲዎች፣ ትላልቅ የዓለማት የዓለም አቀፍ ድርጅቶች ከፍተኛና ባለስልጣናት ያሉባት ከተማናት የኢትዮጵያ የአፍሪካ አንድነት ድርጅት ያለባት ትልቅ እንግዶች ትልቅ ሰዎች የሚገኙበት ከተማ በእንዲህአሌ ቦሎግራምና የአመት በዓላትን ስናከብር ከፍተኛ ጥንቃቄ ያስፈልጋታል የሚገባት እቺ የኢትዮጵያ አጭሯ ትንሿ ኢትዮጵያ ተብላ የምትጠራ አዲስ አበባ እንደናንተ የሚያኮራ ወጣቶች እንዲህ አሉ ቦሎግራሞች ጊዜ በዓላትን ጊዜ እናንቴ ዝግጅት ያየነው ዝግጅት የሰራችሁት ስራ በጣም በጣም አክርቶናል፣ ደስ ብሎናል። አሁንም ደግሜ ደጋግሜ ላመሰግናችሁ ይወዳለሁ። እናንተን ሲያመሰግን ክፍለ ከተሞች የወጣት ሊግ ይህንን ፕሮግራም ለማሳካት የያዙት ኮሚቴዎች ፕሮግራሙን ያሳኩ ሰው ሁሉ ለማመስገን እወዳለሁኝ። ወጣት ሁልጊዜም ትኩስ ኃይል የወደፊት የምንመኛችሁ ሀገራችን አካቢ ዲናችንን ወደ ፊት ከፍተኛ ደረጃ ታደርሳላችሁ። ተቋማችንም በሚፈለገው ደረጃ ታደርሳላችሁ ለእናንተ አስረክበን የምንሄድ ወጣቶች ናችሁ። በእውነቱ በዚህ መልኩ ተደራጅታችሁ አንድነታችሁን ጠብቃችሁ ስርዓቱን፣ እስላማዊ ስርዓቱን ጠብቃችሁ በዚህ መልኩ ተደራጅታችሁ በመቀጠራችሁ በጣም በጣም ደስተኛ ደስታ ይሰማናል። ኮርተንባችኋል አሁንም አመሰግናችኋለሁ ሌላው እኛ አሁን ያለንበት ወቅት የምርጫ ወቅት ላይ ነው ያለነው ሀገራችን እስላማዊ ምርጫ ላይ ነው ያለነው ይህንን ምርጫ ለወደፊት ተቋማችሁን የሚመራ አካላት ለመምራት ብቁ የሆነ ለአንድነት ሚተጋ ይሄንን ተቋማችን የሚፈለገው ደረጃ ያደርሰዋል ደርሳዋል ብላችሁ መሪነት ለመሪነት ይገባዋል የሚባል የምትሉትን በጥንቃቄ እንድትመርጡ ምርጫውን እንድትሳተፉ አደራ ይላችኋለሁኝ። ተመርጦ የሚመጣ አካልም ከናንተው ጋራ ነው ስራው ሚቀጥለው እናንትም ከሱ ጋራ ነው የምትቀጥሉት። ስለዚህ በመጀመሪያ በምርጫው ላይ ጥንቃቄ ማረግ ያስፈልጋል። አንድነታችን የሚጠብቅ የማይከፋፍለን ዲኑን ተግቶ የሚሰራ ተቋሙን ከዚህ በላይ የሚፈለገው ደረጃ የሚያደርስ የአገር ሰላም እና የአገር ልማት ላይ አትኩሮ የሚሰራ ሰው እንድትመርጡ፣ ትኩረት አድርጋችሁ እንድትመርጡ። ዋናው ትልቁ ነገር አንድነታችን የሚጠብቅ አንድነታችን፣ የሙስሊሙን አንድነት ጠብቁ የሚጓዝ አካል እንድትመርጡ፣ ምርጫው ላይ ትኩረት እንድታረጉ አደራይን አስተላልፋለሁ። በተረፈ ለወደፊት ያለን ሁኔታ ሀገራችን ያለችው ሁኔታ አሁን የኢትዮጵያ እስልምና ጉዳይ ከፍተኛ ምክር ቤት አሁን በአሁን ጊዜ ያለው ከዚህ በፊት ከነበረ ሁኔታ ልዩ የሚያረገው በእውቅና አግኝቶ ሕጋዊ በሆነ መልኩ ድሮ ከነበረ ሁኔታ በበለጠ ውቅና በተወካይ ምክር ቤቶች ውቅና አርግጅቶ ከተቋቋመ በኋላ አሁን ወደ ሶስተኛ ዓመት ውስጥ ነው ያለን። መሆን የነበረበት መሰራት የነበረበት እኛ በተለይ እንደ አዲስ አበባ ከዚህ በላይ ከነበረ ካሳለፍ ነው ሁኔታ ጊዜ ስራ በላይ መስራት ነበረብኝ። ጊዜያችን በሚገባ ተጠቅመናል ብዬ አልገምትም፣ አልተጠቀምንበትም። ይሁን እንጂ የምንችለው አክል ሰርተናል። ለወደፊቱ ስራ ደግሞ ያሁን የሚጠብቀን ስራ በተለይ በመስጊዶች በአውቃፎች የበለጠ ከፍተኛ ስራ ይጠብቀናል። ለዚህ ስራ ደሞ እቺ የምትመጣው አመት የቀረችውን ጊዜያችንም በተሻለ መጠን ሌት ቀን ሁነን ለልማቱ ለመስጊዶችና አውቃፎችን ለመስራት እንተጋለን። የመጣው ደግሞ የሚመጣ አካል ደግሞ ቀጥሎ ይሰራል። በዚህ በሁለቱም ከእኛም ጋራም ሆነ የሚመጣ አካልም ጋራ ሆነ ያው እናንተ ናችሁ ያላችሁት ከናንተ ጋራ ነው የሚሰራው። ለስራው ተክታችሁ ከዚህ በፊት እንደነበራችሁ በነበራችሁ ሞራልና ነሻጣ እንድትሰሩና ለመስራትም እንድትዘጋጁ አደራ ለማለት ይወዳለሁ። ወጣት አገር ተረካቢ ነው። ወጣት እምነቱን ዲኑን ተረክቦ እንግዲህ የሚሰራ ነው። ዲኑ መጀመራም ቢሆን በወጣት ነው የተነሰረው። ረሱል አለህ ሰላቱ ወሰላም ወደ መዲና ከመካ ተሰዶ ወደ መዲና ሲወርዱ የተቀበሏቸውን ወጣቶች ናቸው። የነሰሩም ዲኑን የነሰሩም ወጣት ነው። አሁንም ቢሆን ሁሉ ነገሩ የአገር ልማት፣ የዲኑ ሂደት በእናንቴ ላይ ተንጠልጥሏል። እናንቴም አደራዬን የሚያስተላልፈው በልማት በመሳተፍ በአገር ሰላም መሳተፍ፣ የዲኑን ጊያችን ነስ በማምጣት አደራ ለማለት ይወዳለሁኝ። ሌላው ፕሮግራሞች ወደፊት ውዱ ፕሮግራሞች ይኖራሉ። በዚህ ፕሮግራሞች ላይ ከዚህ በፊትም እንዳሳለፋችሁ እንዳኮራችሁን፣ ተሳትፋችሁ ፕሮግራሙ ሰላም ደስታ በሆነ መልኩ በማመረ መልኩ

ደግሜ ዳግሜ በጣም ኮርተንባችኋል፣ አስደስታችኋናል። አገራችንም በጣም በጣም በሚደንቅ መልኩ ያ ዒድ ከፍተኛ ተሳትፎ አርጋችሁ ዒዱ በሰላም እንዲያልፍ አገራችንም ሰላም እንድትሆን ሕዝባችንም ሰላም እንዲሆን ተሳትፋችሁ መስዋዕት ከፍላችኋል። እናመሰግናችኋለን።